ሻሎም እንኳን ወደ እስራኤልን መውደድ አገልግሎት በሰላም መጣችሁ። ቪያ ኤፍታ እስራኤል የብራይት ታሪክ ሲሆን ትርጉሙም እስራኤልን ውደድ ማለት ነው። በቀጣዩ ሰላሳ ደቂቃ ከእንግሊዘኛ ቋንቋ ወደ አማርኛ የተመለሰውን የዶክተር ባሮክ ትምህርት በጥሞና እንድትከታተሉ እንጋብዛለን። በእስራኤልና በዓለም ዙሪያ ስላለው አገልግሎታችን ብዙ ለማወቅ ከፈለጋችሁ ላቭ እስራኤል ዶት ኦርግ በሚለው በይነ መረብ እንድትጎበኙን እንጋብዛለን። ትንቢተ ዳንኤል ምዕራፍ 12 ክፍል 1 በመጨረሻው ቀን ምን እንደሚሆን ለመረዳትና ለመማር በጣም ጥሩ ከሆኑት የትንቢት ስፍራዎች መካከል ይህ ምዕራፍ አንዱ ነው። በዳንኤል መጽሐፍ ውስጥ ዳንኤል ልዩ በሆነ መንገድ በመጨረሻው ዘመን የሚመጣውንና ከዚህ ዘመን ወደ እግዚአብሔር መንግሥት መሸጋገሪያ የሚሆነውን እውነት ጠቅለል አድርጎ ገልጿል። እኛም ዛሬ የዳንኤልን መጽሐፍ የመጨረሻ ምዕራፍ የሆነውን ምዕራፍ 12ን እናጠናለን። ለመግቢያ ያህል ይህንን ያህል ካልኩኝ ዘንዳ መጽሐፍ ቅዱስን አውጣና ከእኔ ጋር የዳንኤልን መጽሐፍ ምዕራፍ 12ን ተመልከት። የክርስቶስ ተቃዋሚ ለመጨረሻ ጊዜ ድል ባደረገበት ባለፈው ሳምንት ጥናታችን ጠላቱ የሆነውን የደቡቡን ንጉሥና ሌሎችንም አገሮች ገዝቶ መንግሥቱን እንዳጸና አይተናል። ባለፈው ሳምንት የምዕራፍ 11 የመጨረሻ ቁጥር ንጉሣዊ ድንኳኑንም በባህርና በከበረው በቅዱሱም ተራራ መካከል ይተክላል የሚለውን አንብበን ነበር። ይህንን ያደረገው ከዚያ ቅዱስ ተራራ በስተ ምዕራብ ነው ያ ቅዱስ ተራራ ማን ነው ኢየሩሳሌም ናት እዚያ የሚገኘው ለአንድ የመጨረሻ ዓላማ ሲሆን ይህም እስራኤልን ለማጥፋት ነው ይህን የምለው ለምንድን ነው እንግዲህ ከኔ ጋር የዳንኤልን መጽሐፍ ምዕራፍ 12 ቁጥር አንድን ተመልከት ቁጥር አንድ እንዲህ ይላል በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል እዚህ ላይ ከፍ ያለ መሪ የሚለውን ቃል ይጠቀማል ይህ ቃል ትርጉም እንዳለው እናያለን ስለዚህ ታላቅ መሪ ይለዋል። በአዲስ ኪዳን ብዙ ጊዜ የሚገለጠው እንደ ሊቀ መልአክ ሲሆን እርሱም ሚካኤል ነው። ይህ መልአክ በዚህ ቦታ የተጠቀሰው ለመልእክት ነው። ምክንያቱም ሚካኤል የሚለው ስም እንደ እግዚአብሔር ያለ ማን አለ ማለት ሲሆን ይህም እንደ እግዚአብሔር ያለ ማንም የለም ማለት ነው። ይህ ሐሰተኛ መሲህ የክርስቶስ ተቃዋሚና ሥጋ የለበሰው ሰይጣን በፍጹም እርሱን አይመስልም። ስለዚህ መልአክ የቆመበት ዓላማ ምንድን ነው? ስለ ሕዝብ ልጆች ለመቆም ይነሳል ይላል። እንግዲህ በአጠቃላይ በዚህ ምዕራፍ እንደምናየው ዳንኤል መገለጽ ሲቀበል እንደ ሁለተኛ ሰው ሆኖ የሚናገረውን ነገር እየሰማ ነበር። ስለዚህ የአይሁድ አይሁድ ሕዝብን የሚያመለክት ነው። ምክንያቱም ያንተ ሰዎች አደጋን እየተጋፈጡ ነው ይላል። ዳግመኛ ቁጥር አንድን ተመልከት። በዚያም ዘመን ይላል በዚያም ዘመን ማለት በዚህ የዘመን ፍጻሜ እነዚያ ሰባት ዓመታትና የክርስቶስ ተቃዋሚ መንግስቱን ባጸናበት ጊዜ ማለት ሲሆን በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ይነሳል የሚለው የህዝብህ ልጆች ለመጠበቅ ነው። ቁጥር አንድ ሁለተኛ አጋማሽ ተመልከት። የመከራ ዘመን ይሆናል ይላል። አሁን እዚህ ጋር ልብ ልትሉ የሚገባው ነገር ብዙ ጊዜ የችግር ጊዜ፣ የመከራ ጊዜ የሚለውን ሀረግ ጠቅሼ ነበር። ይህ በዳንኤል ምዕራፍ 12 ቁጥር አንድ ሁለተኛ አጋማሽ ላይ የሚገኘው ሀረግ ተመሳሳይ ነው። በኤርሚያስ ምዕራፍ 30 ቁጥር 7 ላይ የያዕቆብ የመከራ ጊዜ ተብሎ የተገለጸው ይኸው ሀረግ ነው። አሁን እዚህ ላይ ስለዚህ ጉዳይ ተጨማሪ መረጃ እያገኘን ነው። ስለዚህ ያዕቆብ የመከራ ጊዜ ማለት በመጨረሻው ዘመን የአይሁድ ሕዝብ የሚገጥመው መከራ ማለት ነው። ህዝብህም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል ይላል። ይህንን አገላለጽ እስቲ በጥሞና ሆነን እንመልከተው። ይህ እጅግ የከፋው የመከራ ጊዜ ሲሆን የአይሁድ ሕዝብ አይቶት የማያውቀው የመከራ ጊዜ ይሆናል። ይህ ሆሊኮስት ወይም የአይሁድ ሕዝብ እልቂት አይደለም፣ ነገር ግን ከሆሊኮስት በኋላ የሚሆነው መከራ ነው። ባለፈው ሳምንት እንደተነጋገርነው ይህ ሁለተኛው የአይሁድ ህዝብ እልቂት ነው። ይህ ታላቅ መከራ ቤተ ክርስቲያን ከተነጠቀች በኋላ ወዲያውና ከክርስቶስ ዳግም ምጻፍ በፊት እንደሚመጣ አጽንኦት መስጠት እፈልጋለሁ። ለምንድን ነው እዚህ ላይ የአይሁድ ህዝብ የሚሰቃየው? መልሱ የክርስቶስን ተቃዋሚ ስላልተቀበሉ ነው። ለዚህ ነው የክርስቶስ ተቃዋሚ አይሁዳዊ ነው ለሚሉ ሰዎች ይህ ሞኝነት ነው የምለው። ደግሜ ላለው ይህ ሞኝነት ነው ሰዎች የክርስቶስ ተቃዋሚ አይሁዳዊ እንደሆነ ታምናለህን ሲሉኝ እኔም ይህን በመጠየቃቸው በጣም ሞኞች ናቸው እላለሁ። ምክንያቱም በእኔ አስተያየት የአይሁድ ህዝብ፣ የክርስቶስን ተቃዋሚ የሚቀበሉ ከሆነ ለምን ያን ያህል ሁሉ መከራና ስቃይ ይቀበላሉ የሚል ነው። እንግዲህ የአይሁድ ህዝብ የክርስቶስን ተቃዋሚን አይቀበሉም። ለዛም ነው በዚህ ዘግናኝና እጅግ የከፋ የስቃይ ጊዜ ውስጥ የሚያልፉት። ስለዚህ የመከራ ጊዜ ይሆናል ህዝብህ ከሆኑት ጊዜ ጀምሮ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል ይላል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል ይላል። ነገር ግን ለሁሉም አይደለም፣ ነገር ግን ብቃት ይጠይቃል። ምክንያቱም እንዲህ ስለሚል ነው በመጽሐፉ ተጽፎ የተገኘው ይላል። ያ በጣም አስፈላጊ ነው። በመጽሐፉ ስለ ተጻፈው ስናወራ አንድምታው የማን ስም በመጽሐፍ ላይ ተጽፏዋል የሚል ነው። እንግዲህ ልንጠይቀው የሚገባን ጥያቄ ይህ የሚያመለክተው የትኛውን መጽሐፍ ነው የሚል ነው። እንግዲህ የዳንኤልን ትክክለኛ ትርጓሚዎች እንድንረዳ ከሚረዱን ምርጥ ቦታዎች አንዱ የራእይ መጽሐፍ ነው። ምክንያቱም በዮሐንስ ራእይ ውስጥ ዮሐንስ መጽሐፍ አይቷል። ይህም የህይወት መጽሐፍ ይባላል። በውስጡ የተጻፉ ስሞች አሉት። ያ መጽሐፍ በጉና የበጉን የህይወት መጽሐፍ የተቀበሉትን ስሞቻቸውን የያዘ መጽሐፍ ነው። ያ በግ ማን ነው? ክርስቶስ ነው። ለምንድን ነው በጉ የተባለው? እርሱ የፋሲካ በግ ስለሆነ ነው። ደሙን ለቤዛነት በማፍሰስ ህዝቡን ከባርነት አውጥቶ ወደ ተስፋይቱ ምድር ያመጣ ነው። በዚህ ሁኔታ ያ የተስፋ ምድር እግዚአብሔር መንግስት ነው። ስለዚህ በዚያን ጊዜ መጽሐፉ ስለተጻፉት ለህዝብ ሁሉ መዳን ይሆናል ይላል። ቁጥር ሁለት በምድር ትቢያ ውስጥ ካንቀላፉት ይላል። አሁን ብዙ ሰዎች ወይም ብዙዎች ይላል፣ ምክንያቱም በዚህ ጊዜ በሕይወት የሚኖሩ ሰዎች ይኖራሉ። ነገር ግን አብዛኛው በምድር ላይ ስለሚኖሩ ሰዎች ስታስብ ያ ብዙ ሰውን የሚያመለክት ነው። አሁን የምናወራው በህይወት ስላሉ ሰዎች ነው። ነገር ግን አብዛኞቹ የሚሞቱ ይሆናሉ። በምድር ትቢያ ውስጥ ካንቀላፉት ብዙዎቹ ይነቃሉ ይላል። አሁን ለአፍታ ያህል እዚህ ላይ ቆም ማድረግ አለብን። እዚህ ላይ እንቅልፍ የሚለው ቃል ስለ እውነተኛው እንቅልፍ እየተናገረ አይደለም። እንቅልፍ የሚለው ቃል ስለ ሞቱ ሰዎች ፈሊጥ ነው። እንቅልፍ የሚለው ቃል እዚህ የተጠቀሰበት ምክንያት በጣም ቀላል ነው። ስትተኙ ነገ እንደምትነቁ የሚጠበቅ ነገር ነው። ስለዚህ ጉዳይ በአይሁድ እምነትና በመጽሐፍ ቅዱስ ላይ መሰረት አለው። እያወራ ያለው ስለ ሞቱት ሲሆን ሞት ደግሞ መጨረሻ አይደለም። በተመሳሳይ መልኩ በምንተኛበት ጊዜ መጨረሻችን አይደለም። ነገ ከእንቅልፋችን እንደምንነቃ የመነሳት ተስፋ አለን። ቅዱሳት መጽሐፍትም የሚነግሩን ይህንን ነው። አንድ ጊዜ ጥቅሱን እንደገና ተመልከት። በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ እኩሌቶቹ ወደ ዘላለም ህይወት እኩሌቶቹም ወደ እረፍትና ወደ ዘላለም ጉስቁልና ይላል አሁን እዚህ ላይ ሁለት ተቃራኒ ነገር ያሳያል ከሞቱት የሚነሱ ይኖራሉ ለእነሱ ትንሣኤ አለ አንዳንዶች ከሞት ተነስተው ወደ ዘላለም ህይወት ይመጣሉ ያ የእግዚአብሔር መንግሥት የህይወት ተመክሮ ነው ሌሎች ደግሞ የዘላለማዊ ውርደትና ጉስቁልና የሚያገኙ አሉ። ነገር ግን ሁሉም ይነሳሉ ከሁለት አንዱን እንደሚያገኛችሁ አተሳሳቱ ወይ በእግዚአብሔር መንግሥት ውስጥ የዘላለም ህይወትን ታገኛላችሁ ወይ በገሃነም እሳት ውስጥ የዘላለም ፍርድ የምታገኙ ይሆናል። አሁን ቁጥር ሶስትን ተመልከት። ጥበበኞችም እንደ ሰማይ ጸዳል ያበራሉ ይላል። አሁን እዚህ ላይ ጸዳል የሚለው ቃል የእግዚአብሔርን ክብር ለማወጅ ጥቅም ላይ ይውላል። ስለዚህ እነዚህ ጥበበኞች እንደ ሰማይ ያበራሉ ሲል እዚህ ላይ ያለው የመጨረሻው ፈሊጥ በእግዚአብሔር ክብር ያበራሉ ማለት ነው። እዚህ ላይ ደግሞ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። ይህ ማለት ወንጌልን በመናገር እንዲሁም ለሰዎች በእምነት መጽደቅን እንዴት እንደሚያገኙ እውነትን በመናገራቸው እንደ ከዋክብት ለዘላለም ይደምቃሉ ይላል። የወንጌል አስተሳሰብ ያላቸውና የጽድቅ ቃላትን የሚናገሩ እንደ እግዚአብሔር ዘላለማዊ ከዋክብት ይደምቃሉ። ይህ ማለት የእግዚአብሔር ክብርና አስደናቂ ተስፋ ለዘላለም እናሳያለን ማለት ነው። ቁጥር አራትን ስናነብ እንዲህ ይላል። ዳንኤል ሆይ አንተ ግን ይላል። አንድ ነገር እንዲያደርግ ይነግረዋል። የብራይስት ቃል በዚህ መልኩ መዝጋት ማለት ሲሆን ከዚህ በኋላ ብዙ አትናገር እንደማለት ነው። አሁን ይህን ትንቢት እንድንገነዘብ ከሚያስፈልጉን ነገሮች አንዱ ቀደም ብለን ስለ ዳንኤል መጽሐፍ የተናገርነውን በማስታወስ ነው። የዳንኤል መጽሐፍ በሁለት የሚከፈል ሲሆን የመጀመሪያዎቹ ስድስት ምዕራፎች መሰረታዊ መመሪያዎች በሕይወታችን ላይ ተግባራዊ ለማድረግ በጣም አስፈላጊ የሆኑትን የሕይወት መርሆችን እናገኝበታለን። እነርሱም የሥነ ምግባር መመሪያዎቻችን ሲሆኑ፣ በተለይም በመጨረሻው ዘመን እንዴት ታማኝ ሆነን መገኘት እንዳለብን ያስተምሩናል። ከዛም የዳንኤል መጽሐፍ ሁለተኛ አጋማሽ ስለ ትንቢት ይናገራል። የዚህን ጅማሮ በምዕራፍ ሰባት ትንቢቶች ላይ እናገኛለን። ነገር ግን ችግሩ እዚህ ላይ ነው። በራእይ መጽሐፍ ላይ የሚገኘው ዮሐንስ በመጨረሻው ዘመን አውሬው ኢምፓየር፣ አስር ቀንዶች ደግሞ አስር ዘውዶች ወይም አስር ነገሥታት እንደሚሆኑ የተነገረውን አስታውሱ። ነገር ግን እንዲህ ይላል እነዚህ መንግስታት ወደ ህልውና አልመጡም፣ ነገር ግን ለአንድ ሰዓት ያህል ስልጣን ላይ ይቆያሉ ይላል። ነገር ግን ማን እንደሆኑ አናውቅም። ምክንያቱ ወደ ስልጣን የሚመጡት በፍጻሜው ጊዜ ላይ ነው። አንዳንዶች እንደሚሉት ዳንኤል አብዛኛውን ነገር የሚናገረው ስላለፈው ጊዜ ሳይሆን ስለ ወደፊቱ ዘመን እንድንረዳ ነው ይላሉ። የዚህም መሰረቱ በዚህ ምዕራፍ አስራ ሁለት የመጨረሻ ክፍል ላይ የምናነበው ክፍል ነው። እዚህ ላይ የሚለውን አስተውል። ቁጥር አራትን ደግመ ተመልከት። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ ይላል። እዚህ ላይ እንድትረዱት የምፈልገው ነገር ይህንን ነው። ምዕራፍ 11 የሚናገረው ሁሉም በታላቁ እስክንድር መሪነት ስለ ተከናወነው ነገር ብቻ ቢሆን ኖሮ ከዚያ በኋላ ቃሉ መታተም ባላስፈለገው ነበር። ነገር ግን የተወሰኑ የመጽሐፉ ክፍል ብቻ ሳይሆን መላው መጽሐፍ የታሸገ ከሆነ ለምን የጊዜ ማጣቀሻ ኖረው? ማጣቀሻው ለመጨረሻው ዘመናት ነው። በአጠቃላይ የሚናገረው ስለ መጨረሻው ዘመን ስለሆነ እኛ ይህንን የምንረዳው በመጨረሻው ቀኑ ስንሆን ብቻ ነው። አሁንም በድጋሚ ተመልከት፣ ዳንኤል ሆይ አንተ ግን እስከ ፍጻሜው ዘመን ድረስ ቃሉን ዝጋ፣ መጽሐፉን አትም ይላል። በመጨረሻ ምን እንደሚሆን አስተውል እና ምን ይሆናል? እንግዲህ ቁጥር አራትን ማንበባችንን ስንቀጥል ብዙ ሰዎች ይመረምራሉ እውቀትም ይበዛል ይላል እና ምን እንደሚል አስተውል ዳንኤል የተናገረውን እውቀትና መገለጥ እስኪረዱ ድረስ ፍለጋ እንደሚጨምር ይናገራል። በጣም ብዙ ሰዎች ምን ያደርጋሉ ይላል፣ ያለ ዓላማ ይንከራተታሉ። ምንም እንኳን እኛ አሁን በሕይወት ያለን ስለ እውቀት ብንናገርም አሁን እውቀት በየቦታው ፈነዳርቶ እናገኛለን። ማለትም በየአመቱ አዳዲስ ግኝቶች ይመጣሉ። ይህም የቅርብ ግኝቶች የቀድሞውን ጊዜ ያለፈበት ያደርገዋል። የባለፈው ዓመት የቅርብ ጊዜ ግኝቶች በዚህ ዓመት እንደ አዲስ ግኝት አንቆጥራቸውም። ነገር ግን ይህ የአዲስ እውቀት ግኝቶች ለአብዛኛው የሰው ልጅ ምንም አይነት ግንዛቤ አያመጣም፣ ምክንያቱም በዚህ መጽሐፍ ላይ ትኩረት ስለማያደርጉ ነው። ምንም እንኳን እውቀት እየጨመረ ቢሄድም አብዛኛው የሰው ልጅ ያለ ዓላማ በፍለጋ እየተንከራተተ ይገኛል። እንግዲያው ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል ይላል። ቁጥር አምስትና ስድስት ተመልከት። እኔም ዳንኤል አየው፣ እነሆም ሁለት ሌሎች ቆመው ነበር አንዱ በዚህ በወንዙ ዳር ሌላውም በዚያ በወንዙ ዳር፣ አንዱም ከወንዙ ውሃ በላይ የነበረውን በፍታም የለበሰውን የዚህ ድንቅ ፍጻሜ እስከ መቼ ነው አለው ይላል። አሁን ለዚህ ነገር በጣም ጥንቃቄና ትኩረት መስጠት አለብን። እኔም ዳንኤል አየሁ ይላል። ይህ አገላለጽ ምናልባት ለአንተ ምንም ማለት ላይሆን ይችላል፣ ነገር ግን ወደ ዘመናዊ የዕብራይስጥ ቋንቋ የገባ ከቅዱሳት መጽሐፍ የተገኘ ፈሊጥ ነው። ምንድን ነው የምንፈልገው? ክርስቶስ መቼ እንደሚመጣ ማወቅ እንፈልጋለን። መቼ መንግስቱ እንደሚመሰረት ማወቅ እንፈልጋለን። ዳንኤል ማወቅ የሚፈልገው ይህንን ነው። ስለዚህ ይህንን ሰምቶ የሚለውን አስተውል። እርሱም ዳንኤል ከወንዙ በላይ ጥሩ በፍታ ለብሶ ቆሞ የነበረውን ከመላእክቱ አንዱን የሚነበበውን በጥንቃቄ አስተውል፣ አለው የዚህ ድንቅ ፍጻሜ እስከ መቼ ነው አለው ይላል። ማለትም ይህ የመንግሥቱ ታምራት መቼ ይሆናል? እነዚህ የሰማኋቸው ነገሮች ሁሉ መቼ ነው የሚሆኑት? ይህንን ነው ማወቅ የፈለገው። ቁጥር ሰባት ከወንዙ ውሃ በላይ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመናት ለዘመንም እኩሌታ ነው ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁ ይላል። አሁን ይህ በዚህ ጊዜ የሚናገረው ለምንድን ነው? መልሱም ይህ ነው። ዳንኤል ይህንን ነገር እዚህ ላይ የሚናገረው አብዛኛው የዚህ ትንቢት ዓላማ ለእስራኤል ስለሆነ ነው። ከሁሉም በላይ ጠቃሚ የሚሆነው ለዘመንና ለዘመናት ለዘመንም እኩሌታ የሚለው መግለጫ ነው። ለዚህ ነው ይህንን የሚናገረው እንደገና ጥቅሱን ተመልከት። ለዘመንና ለዘመናት ለዘመንም እኩሌታ ነው። ይህ ማለት ሶስት ዓመት ተኩል ነው ማለት ነው። እዚህ ላይ እየተነጋገርን ያለን ሁነቶች በዋናነት የዳንኤል ምዕራፍ 11 የመጨረሻ ክፍል። ዳንኤል ስለ እነዚህ ክስተቶች በጣም አዝኖ እንደነበር አይተናል። እነዚህ ክስተቶች እንደሚመጡና የአይሁድን ህዝብ ስቃይ እያስተዋለ በምዕራፍ አንድ የመጀመሪያ ክፍል እንዳደረገ ነው ነገሩ። መቼ እንደሚመጣና ክርስቶስ መቼ እንደሚመለስ ማወቅ ይፈልግ ነበር። የዚህ ሁሉ መጨረሻ የሚሆነው መቼ ነው ይል ነበር እርሱም ይህ ነገር ይፈጸም ዘንድ ሶስት ዓመት ተኩል ማለፍ አለበት ይለዋል ያ ማለት ሌላ ሶስት ዓመት ተኩል አለ ማለት ሳይሆን ነገር ግን እነዚህን ነገሮች ጨርሶ ለማከናወን ሶስት ዓመት ተኩል ይኖራል ይለዋል አሁን እንዲህ ይላል የተቀደሰው ህዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ይላል በጥሬው በቅዱሳት መጽሐፍ ስናየው ምን ማለት ነው የህዝብ ኃይል የሚል ነው ብዙ ሰዎች የአይሁድ ህዝብ ምን እንደሚሆኑ ያምናሉ እንደሚበታተኑ ነው። እንግዲህ ችግሩ እዚህ ላይ ነው። ራሳችንን ለማዳን ምንም ያህል ብንጥር፣ እንዲሁም የራሳችንን መዳን በራሳችን መንገድ ለመስራት ምንም ያህል ብንሞክር፣ ምንም ነገር አይሆንም። ይህ አረግ የምዕራፍ 12ን የመጀመሪያ ክፍል እንድንረዳ ትልቅ መረዳትን ይሰጠናል። ዳንኤል ለአይሁድ ህዝብ እጅግ አስከፊው የመከራ ጊዜ እንደሚሆን መገለጥ እንደተሰጠው ተናግሯል። ይህ ደግሞ የአይሁድ ህዝብ የገዛ ኃይላቸውና ስጋቸው እስኪጠፋ ድረስ ሶስት ዓመት ተኩል የሚፈጅ ጊዜ ነው። የተቀደሰው ህዝብ ኃይል እስኪፈርስ ድረስ ይላል። ከዚያም እንዲህ ይላል የእነዚህ ሁሉ ነገሮች መደምደሚያ ይመጣል ይላል። ቁጥር ስምንት ሰማሁም ነገር ግን አላስተዋልኩም። የዚያን ጊዜም ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድን ነው አልኩ ይላል። በመጨረሻ ምንድን ነው የሚመጣው? የዚህ ሁሉ ፍጻሜስ ምንድን ነው? ቁጥር ዘጠኝ እርሱም እንዲህ አለኝ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ ይላል። አሁን በዚህ መጽሐፍ ውስጥ ለአንባቢው እየተናገረ ያለው እነዚህ ነገሮች ሁሉ ከመጨረሻው ቀን ጋር የተያዙ መሆናቸውን ብዙ ማጉላት አይጠበቅብኝም። ለዚህ ነው በጣም የምቃወመው ዳንኤል ምዕራፍ ስምንትንና ዳንኤል ምዕራፍ አስራ አንድ ስንመለከት እነዚህ ሁሉ ነገሮች ክርስቶስ ከመወለዱ በፊት ከሆነው ከታላቁ እስክንድር ጋርና ከእርሱ በኋላ ከመጡት ከአራቱ መሪዎች ጋር ግንኙነት ያለው እንዲሁም ከአንጾኪያው ኢፒፋኒ ላይ ያተኮረ ነው የምትሉ ከሆነ መልሱ አይደለም የሚል ነው። የጽሑፉን ውስጣዊ ማስረጃ ስንመለከት በመጨረሻው ቀን ለሚሆነው ነገር በዋናነት የአይሁድን ሕዝብ ለማዘጋጀት ነው። ምክንያቱም ብዙሃኑ ከመጨረሻው ዘመን በፊት ወደ እምነት ስለማይመጡ ነው። ያ እኔን በጣም ያሳዝነኛል። ነገር ግን ንባቡ የሚለው እንዲህ ነው። ቅሬታዎች ይኖራሉ። ያንን ዛሬ እያየን ነው። በአጠቃላይ ግን እስራኤል በብዙ ቁጥር የመጨረሻው ዘመን እስኪሆን ድረስ አይድኑም። ምክንያቱም የሚድኑት በዚያ የመከራ ጊዜና የተቀደሰው ሕዝብ ኃይል እስኪሰበር ድረስ ነው። በእግዚአብሔር መታመንና መደገፍ የግድ መማር አለባቸው። እንደገና ቁጥር ዘጠኝን ተመልከት። እርሱም እንዲህ አለኝ ዳንኤል ሆይ ቃሉ እስከ ፍጻሜ ድረስ የተዘጋና የታተመ ነውና ሂድ ይላል። አሁንና በኋላ የሚሆነው ምን እንደሚሆን በደንብ አስተውል ይላል። ቁጥር አስር ብዙ ሰዎች ሰውነታቸውን ያጠራሉ ያነጡማል ይነጥሩማል ይላል። ይህ ማለት እግዚአብሔርን የሚያስደስቱ ይሆናሉ ማለት ነው። ስለዚህ በዚህ ጊዜ ውስጥ በመንፈሳዊ ብስለት የሚያድጉ ብዙ ሰዎች ይኖራሉ እንዲሁም ለእነዚህ ክስተቶች ዝግጁ ይሆናሉ። ነገር ግን በሚያሳዝን ሁኔታ ክፉ የሚሰሩ ሀጣን ክፋትን ያደርጋሉ ይላል። ክፉዎች ግን ክፋትን ያደርጋሉ፣ ክፉዎችም ሁሉ አያስተውሉም፣ ጥበበኞች ግን ያስተውላሉ ይላል። አሁን በጣም አስፈላጊ ወደ ሆነው ወደዚህ መጽሐፍ ክፍል ያመጣናል። ተጨማሪ ሶስት ጥቅሶች ብቻ ማየት ይቀረናል። ከዚያም የዳንኤል መጽሐፍ ጥናታችንን እንጨርሳለን። ነገር ግን እነዚያ ሶስት ጥቅሶች በጣም አስፈላጊ ናቸው። እነዚያን ሶስት ጥቅሶች በትክክል ካልተረዳንና በተጨባጭ ካላነበብናቸው አስቸጋሪ ይሆናል። ምክንያቱም ይህንን ጉዳይ ያስቀድመን ተነጋግረንበታል። ምንም እንኳን ቀደም ሲል በምዕራፍ 11 ውስጥ ብንነጋገርበትም፣ አሁን ድጋሚ ማየት እንዳለብን ዳንኤል ሲያዘን እንመለከታለን። ምክንያቱም ምን ያህል አስፈላጊ እንደሆኑ ዳንኤል እንድንገነዘብ ይፈልጋል። አላማው በድጋሚ አጽንኦት ለመስጠት ነው። እነዚህን ጥቅሶች በትክክል ልንረዳቸው ብቻ ሳይሆን እግዚአብሔር መንግስት መመስረት ምን እንደሆነና በመጨረሻው ዘመን የሚፈጸሙት ክንውኖች እንድንገነዘብ ማስተዋል ስለሚሰጡን እነዚህን ጥቅሶች ማጉላት አለብን። ታውቃላችሁ የዳንኤልን መጽሐፍ በብዙ መልኩ ለአይሁድ ሕዝብ ትልቅ ጠቀሜታ እንዳለው ብዙ ጊዜ ተናግሬያለሁ። ነገር ግን አይሁዳዊ ካልሆንክ ይህ እኔን አይመለከትም እንዲሁም ይህ ለእኔ አይደለም ማለት አትችልም። የሚናገረው እኔ ከመምጣቴ በፊት ስለነበሩ ክስተቶች ብቻ ነው ማለትም አትችልም። ይህንን ማለት አስወግድ። ጉዳዩ እንደዚያም አይደለም። ምክንያቱም ተመሳሳዩን እውነት እስራኤላውያን ማወቅ እንዳለባቸው ሁሉ አንተም እንደ አማኝ፣ እንደ ክርስቶስ ደቀ መዝሙር ማወቅ የሚገባ እውነት ይህ ነው። ይህ እስራኤል በክርስቶስ ተቃዋሚ ሊደርስባት የሚችለው ስደት ስለሆነ የእነዚህን የመጨረሻ ቀኖች የተወሰነ ክፍል ማወቅ አለብህ። አማኞችም አንድ ነገር ማስታወስ አለብን፣ በቅዱሳት መጻሕፍት ውስጥ በጣም ጠቃሚ ቃል አለ። ያም ቃል ታላቁ መከራ የሚል ሲሆን እንዲሁም ቁጣ የሚለውን ቃል መረዳት አለብን። እነዚህ እርስ በርሳቸው የሚለዋወጡ ቃል አይደሉም። ስለዚህ በሚቀጥለው ሳምንት የዳንኤልን መጽሐፍ ጥናታችንን ስናጠናቅቅ የምናደርገው ነገር የእግዚአብሔር ቃል ስለ አንድ ቁልፍ ክስተት ምን እንደሚል እንመለከታለን። ክስተቱ በክርስቶስ ለሚያምኑ በጣም ወቅታዊ ሲሆን እንዲሁም ገና ላልተቀበሉት ለእስራኤል ሕዝብ በጣም ጠቃሚ የሆነ ክስተት ነው። ይህ ክስተት መሸጋገሪያ ነው። ትልቅ ግንዛቤ የሚሰጠንም ክስተት ነው። ነገሩን አስቀድመን ጠቅሰነዋል። አሁን ግን በጥልቁ ልንረዳው ይገባል። ይህ ሁሉ ነገር ደግሞ ዳንኤል የተቀበለው ጥበብ፣ እውነትና መገለጥ ለራሳችን እንድንወስድ ማስተዋልን ይሰጠናል። እነዚህ ነገሮች የተዘጋና የታተመ እንደሚሆኑ የተነገረበት ምክንያት የራሱ የፍጻሜ ዘመን ስላለው ነው። ደና ክብሯትና ክብሯን ወደዚያ በፍጥነት እየቀረብን ነው። የመጨረሻዎቹ ቀናትና እዚህ የተገለጹት ክንውኖች የቀራቸው የተወሰኑ ዓመታት ብቻ እንደሆኑ በግልጽ የሚያሳዩ ትንቢታዊ አመልካቾች እንዳሉ ምልክቶች አሉ። እኔ ግን በሙሉ ልቤ አምናለሁ፣ እነሱ በአቅራቢያ ናቸው። ነገሮች መከሰት ሲጀምሩ መገንዘብ ያለብን ነገር ሁኔታዎች በፍጥነት እንደሚፈጸሙ ነው። እና ዛሬ ውሳኔ ማድረግ አለብህ። ሞኛትውን ነገሮች መከሰት እስኪጀምር ድረስ መጠበቅ የለብህም። ሲከሰቱ ሞክራለሁም አትበል ያንም ማድረግ በፍጹም አንችልም፣ ምክንያቱም ነገሮች በጣም በፍጥነት ነው የሚሆኑት። በዚያን ወቅት ከባድ ጫና፣ ጭንቀትና መከራ ስለሚሆን ትክክለኛውን ውሳኔ ለመወሰን የማንችልበት አቅም ላይ ልንሆን እንችላለን። መዳን የምንችለው ክርስቶስ ባደረገው ነገር በጸጋው ብቻ ሲሆን ያም የመንግስቱ አካል ለመሆንና በእግዚአብሔር ፊት ተቀባይነት ለማግኘት የሚያስችል ነው። ልትል ትችላለን፣ ያ ግሩም ነው። በመንግስቱ ውስጥ መኖር ብቻ ሳይሆን ነገር ግን ያንን እውነታ በመውሰድ ማደግና መብሰል ያስፈልገናል። ነገር ግን በመንግስት ውስጥ ስንመላለስና በእግዚአብሔር ጸጋ ስንኖር እኛን ምንም አያደርገንም። የእግዚአብሔርን ጸጋ ተቀበለን በመታዘዝ ስንኖር እርሱም አንተ በጎ ታማኝ ባሪያ፣ መልካም አድርገሃል፣ ወደ መንግስቴ ግባ ይለናል። ስለዚህ ለአንተ ያለኝ ጥያቄ እንደዚህ መልካምና ታማኝ አገልጋይ መሆን ትፈልጋለህን? ይህንን የምትፈልግ ከሆነ ትንቢትን ማጥናት ቁልፍ ነገር ነው። በቀጣዩ ሳምንት እስክንገናኝ ድረስ የዛሬውን ትምህርት በዚህ አጠቃልላለሁ። ሻሎም ከእስራኤል ለሁላችሁም ይሁን። ጌታ ይባርካችሁ። ዛሬ ከተካፈልነው መልእክት ብዙ እንደተጠቀማችሁ ተስፋ አደርጋለሁ። ስለ አገልግሎታችን ብዙ ለማወቅ ከፈልጋችሁ የበይነ መረባችንን ላቭ እስራኤል ዶት ኦርግ በማለት እንድትጎበኙን እናሳስባለን። ይህ ትምህርት በቪዲዮ የተዘጋጀ ስለሆነ ቪዲዮን በማውረድ ማየትና ማድመጥ ትችላላችሁ። በሚቀጥለው ትምህርት እስክንገናኝ ድረስ እግዚአብሔር ይባርካችሁ።